ጋለሞታ ሞታ መስለህ እንደው ስምንት የፈታ የሚመስለዋል አለህ ብለህ ቀይር እንጂ ፍራሽ ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሊ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔጋ አልሐምዱሊላ። ዛሬ እንግዲህ ጁሙዓ ነው፣ ከሁሉም ቀናቶች የተከበረ ቀን፣ ዱዓው መቅቡል የሚሆንበት ቀን። ጁሙዓ ሙባረክ ብያለው ሁላችሁንም መልካም ስራ ከሰሩት እና ተደጋጎች ባሮቹ አላህ ያድርገን አላህ ያድርጋችሁ። እንግዲህ ዛሬ በጣም ለየት ባለ ቪዲዮ ነው የመጣውላችሁ። ይህ ጽድት ያለ የቤት መፍረሻ በሁለት አይነት የተሰራ ጽድት ብሎ ያለቀ ወዴ ውቢቷ ደቡብ ወሎ አምባሰል ወረዳ ጎልቦ የምትባል ቦታ ልልከው ነው ማለት ነው። እንግዲህ አንዲት የእህታችን ትዛዝ ነው። ይህን ትዛዝ ለየት የሚያደርገው ነገር በጣም አንዳንድ ሴቶች በጣም ለየት ያለ እውቀት ያላቸው ሴቶች ናቸው። የሚገርማችሁ ማለት ነው ልጅቱ ሶስት ፍራሽ በአንደኛው ሶስት የፍራሽ ልብስ በሁለት አይነት አስር ትራስ በአንደኛው አስር የትራስ ልብስ በሁለት አይነት በአንድ ጎን ቪዩ ያለው ብላ አዘዘችኝ። ልብስ ላስመርጥሽ እንዴት ስላት፣ ላ ባንተ ምርጫ ያምራል በምትለው ቆንጆ በምትለው አሰርተህ ቤተሰቦችን ሰርፕራይዝ አድርግልኝ ብላ አማና ሰጠች። እኔም አማናዬን ለመወጣት ጽድት አድርጌ ጽድት ባለ ልብስ በሁለት አይነት አሪፍ አሪፍ ከለር እንደምትመለከቱት በጣም ሁሉም ሰው የሚወደው ከለር አሰርቼ ቤተሰቦቿን ሰርፕራይዝ አደረግኩላት። ሰውን ማመን ብቻ ነው የሚጠበቅባችሁ። ሰውን አመናችሁ ካዘዛችሁት የፈለጋችሁበት ቦታ ያደርሳል። የኛ ሰው በኮሜንት ምን ይላል ዋጋ ለምን አትናገርም ይላል እናንተ ከፈለጋችሁ ማሰራት ከፈለጋችሁ በማስቀምጥላችሁ ቁጥር ኢሞ ላይ ደውላችሁ የምፈልጉትን አይነት የምፈልጉትን ያክል አዛችሁ ሂሳብ ይወጣላችኋል ሂሳባችሁን ትነገራላችሁ ካልተስማማችሁ ሌላ ቦታ ሄዳችሁ መግዛት ትችላላችሁ ከሌላው ጋር አወዳድራችሁ የእኔ ውድ ከሆነባችሁ መሄድ ትችላላችሁ ወላሂ ለአዚም ዋጋ እየተናገሩ የሚሰሩትን ሰዎች እኔ ዋጋውን ስለማቀው ምን ያህል ፈርቅ እንዲያዙ አቃለሁ፣ ሐቀኛ የሚባሉትን ሰዎች ማለት ነው። ወላሂ ምዬ የምነግራችሁ ነገር እስካሁን ድረስ እቃት ታዝዤ በአንደኛው ብዬ በሁለተኛው እቃ ወስጄ አላውቅም፣ አምታትቼም አላቅም። ምዬ የምነግራችሁ ነገር ማለት ነው። ትክክለኛ ያዘዙኝን ትክክለኛ አሰርቼ በስረ ስርዓት ወስጄ ቤተሰቦቻቸውን ሰርፕራይዝ ነው የማደርገው። እኔ የማርበቀብቅ አይነት ሰውም አይደለም። እንግዲህ ውድ ቤተሰቦቼ በጣም ለየት ያለ አዳዲስ ከለሮች ገብተዋል። በጣም ጽድት ጽድት ያሉ ከለሮች ገብተዋል። በአዲስ ዲዛይን መጥቼላችኋለሁ። እሱን ደግሞ ነገ ላይ የምሰራላችሁ ይሆናል። አሁን አሪፍ አሪፍ ልብሶች መጥተዋል እንዳያመልጣችሁ ሳያልቅ አሁን ይሄ ልብስ በጣም ትንሽ ነው የመጣው ሳያልቅ ብታዙት አሰራላችኋለሁ ይሄ ማለት ነው በጣም ለየት ያለ ነው ሁለቱም ዲዛይን በጣም ያምራል ምን ያደርጋሉ መሰላችሁ አንዳንድ ሰዎች በአንደኛው ፍራሽ ብለው ይቀበሏችሁና ፍራሹ አንድ አይነት ነው ይገርማችኋል አንደኛው ባለ ብላስቲክ ነው አንደኛው ደግሞ ዝም ብሎ ነው ኢትዮፎም በፕላስቲክ ሆኖ አለው። በፕላስቲክ የታሸገ ፍራሽ ሁሉም አንደኛ አይደለም። እነግራችኋለሁ፣ በፕላስቲክ ያለ ፍራሽ ሁሉም አንደኛ አይደለም። ሁለተኛው ነው። ገብቷችሁ ኋላ ኢቶፎን በአንደኛው ትራሱ ንቅንቅማይ ለግዲያህ ብቻ የሚሆን ገብቷችሁ ኋላ። ትክክለኛው ትራስ ሲለብስ ወላሂ ልብሱ እንዴት እንደሚያምር ይሄ በሁለተኛው ትራስ ነው ማወቅ ያለባችሁ ይሄ በሁለተኛው ትራስ ነው ያለበስኩት። የትራስ ልብሱ በሁለተኛው ነው፣ ምክንያቱም አውጥቼ ስለሆነ የምወስደው ልብሱን እዚህ ላይ አጥልቀን ቪዲዮ ስንሰራ ቶሎ እንዲወጣልን። በጣም ጠባቃ ስለሆነ በጣም ያስቸግራል ለማስገባት እና ለማውጣት ማለት ነው። በትናንሾቹ ነው ዝም ብለን ዝግብት ዝግብት አድርገን ቪዲዮ የምንሰራው ማለት ነው። እንዲታውቁት የምንፈልገው ነገር ይሄ ነው ዋናው ማለት ነው። ስለ ዋጋ ሳ ቁጥሬን አስቀምጠላችኋለሁኝ በቴሌግራም በዋትስአፕ መታችሁ በምትፈልጉ ዲዛይን አስመርጫችሁ ትክክለኛ ዋጋውን ነግሬያችሁ አሰርቼ ወስድላችኋለሁ። በቃ ይሄ ነው ዋጋ። ለምን አትናገርም ምናምን ምናምን እያላችሁ ከታች ማዘዝ የማትፈልጉ ሰዎች ማዘዝ የሚፈልግ ሰውን ያውቃለሁ? ማዘዝ የማትፈልጉ ደግሞ ሌላ ቦታ አቃዛችሁ የዛን ዋጋ ነገርን እያላችሁ እኔን የምታዳርቁ ሰዎች አላችሁ። ለምን እኔ እኮ ስራ እንጂ የምሰራው እናንተን ቁጭ ብዬ ስልክ ለዋራ አይደለም። ገብቷችሁ ኋላ። ትክክለኛ ማዘዝ የሚፈልግ ብቻ ነው ከኔ ጋር መምጣት ያለበት እና በምትፈልጉት ዲዛይን አለላችሁ በፈለጋችሁበት እዘዙኝ፣ አደርስላችኋለሁኝ አሳምሬ አሰርቼ በሥነ ስርዓት ቤታችሁ ሂጄ አነጣጥፌ ጃሄዝ አድርጌላችሁ መጣለሁ። አለቀ። አማና ከፈለጋችሁ ማለት ነው። ከዛ ውጭ ሌላ ምንም ከኔ ጋር የሚያገናኘው ነገር የለም። ብዙቻችሁ ዋጋ ዋጋ እያላችሁ በውስጥ የምትጨቃጨቁ ሰዎች አላችሁ። እኔ አላምታታም። ብዙ ወላሂ ለአዚ የምማቃቸው ሰዎች ብዙ ሰዎች አሉ። በአንደኛው ፈራሽ ብለው ሁለተኛውን ፈራሽ ጭነው የሚያደርሱ እናውቃለህ ነው። ጥርት ያለ እቃ፣ ጥርት ያለ ብር ይፈልጋል። ጥርት ያለ አለቃ ደግሞ የሚኒስተር ያለቃ ይቀንሳል። ይህም ማወቅ አለባችሁ። አሪፍ ዕቃ ለማግኘት አሪፍ ብር እንፈልጋለን። ይሄ ግልጽ ነው። እማምታታ ሰው አይደለሁም። ወላሂ ወላሂ እያሉ ሙስሊም መስለው ሰባት ጊዜ ወላሂ እያሉ የሚዋሹ ሰዎችን እናውቃለን። እኔ ግን ጥርት ያለ ከቤተሰቦች ጋር ተጫውቼ ስቄ የፈለግኩትን ነገር አውሮቼ ተደስቼ ነው የምኖረው ገብቷችሁ ኋላ ላይ በላይ ገብቼ እንደፈለግኩ ተስቄ ተጫውቼ ነው የምወጣው። እንደ ሌላው አስመስዬ ደረሳ መስዬ ሰዎችን አላምታታም። እንዲታውቁልኝ የምፈልገው ይሄንን ነው። በጣም እወዳችኋለሁ በጣም አከብራችኋለሁ። ውድ ቤተሰቦች፣ እስካሁን ከጎን የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቃ በተለይ ላይክ ስታደርጉት ቪዲዮ ቫይራል የመውጣት እንትን አለውና ለስራዬ ይጠቅመኛል። ይመቻችሁ።